በጎፋ ዞን ኦይዳ ወረዳ ዳማ ቀበሌ በዓሳ እርባታ ተደራጅተው ስራ ላይ ከሚገኙ ማህበር አባላት መካከል ወይዘሮ ተወላሌት ወይፃኔና ወይዘሮ ማናሼ ማርቆስ እንደገለጹት በ2016 ዓ.ም ሀያ ሆነው በመደራጀት ወደ ስራ መግባታቸውን ተናግረዋል። በጊዜው በአካባቢው የዓሳ እርባታ ያልተለመደ በመሆኑ ብዙም ልምድ እንዳልነበራቸው የተናገሩት አባላቱ ነገር ግን በዞኑ ግብርና መምሪያና በሆፕ ኢንተርናሽናል ግብረሰናይ ድርጅት በተደረገላቸው የግንዛቤ ማስጨበጫ ስራ ወደ ተግባር በመግባት ውጤታማ መሆናቸውን አስረድተዋል። ጀመርን ዛሬ 2017 ላይ ትርፋማ ፍሬ እያየን ነው። ቀጣይ ምርት መሰብሰብና ለገበያ ማቅረብ ነው የምንፈልገው። በንብ ማነብ ስራ ከተሰማሩት መካከል ደግሞ አርሶ አደር ቡጫራቡራ እና አርሶ አደር ተክሌ ታከለ እንደሚናገሩት በሚያገኙት የማር ምርት ኑሯቸውን እያሻሻሉ እንደሚገኝ ይገልጻሉ። ትንሹ ማሳ ላይ ትልቅ ስራ እንዲሰራ ያደርጋል። በሽግግር ቀፋው ስራ ውስጥ ጋሱ ስጥ ዱቄት ትሰጣለ፣ ትንሽ ጭማቂ ነገር ትሰጣለ፣ አበባ ትሰጣለ። አመት ወደ ስልሳ ምሽ ብር ያገኛለሁ። ልጆች ሁሉ በኮሌጅ ደረጃ ነው። ከፊ አሳጥኛ ያመጣሁት። የኦይዳ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ያይቆብ ደበበ በወረዳው በሌማት ትሩፋት ዘርፍ አርሶ አደሩ እያሳየ ያለው መነቃቃት እጅጉን አበረታች ነው ብለዋል። የጎፋ ዞን ግብርና መምሪያ እንስሳትና ዓሳ ሀብት ልማት ዘርፍ ኃላፊ አቶ ሙሉቀን ተመስገን በዞኑ በሁሉም የሌማት ትሩፋት ስራዎች ሰፊ እንቅስቃሴ እየተደረገ እንደሚገኝ ገልጸው 37 የዓሳ መንደር ለመመስረት ታቅዶ 11 ወደ ተግባር መግባታቸውን አብራርተዋል። እንደ ዞናችን ሰላሳ ሰባት የዓሳ መንደሮችን ለማደራጀት አቅደን አደራጅተናልም ከዛ ውስጥ ወደ ተግባር አስራ አንድ መንደሮችን ወደ ተግባር አስገብተናል። ወደ መንደር ካስገባናቸው ተግባራት አንዱን ነው ዛሬ ላይ ኦይዳ ወረዳ ላይ በሀያ ሴቶች ማህበር የሚሰሩ በዘንድሮውም በተመሳሳይ ትንሹ አራት ገንዳዎች ላይ አሳ እንጨምራለን ብለን ይዘናል። በያዝነው ዓመት ውስጥ ለዚህ ይሄ ዓመት ሳይገባደድ ገንዳዎች ኦልሬዲ ተሰርቶ አልቀዋል። ውሃ መሙላትና አልገው ካደገና አረንጓዴ መልክ ከያዘ አሳ አምጥተን የምናስገባ ይሆናል። በንብ ማነብ ስራም መንደሮች ተደራጅተው ወደ ስራ የገቡ ሲሆን በተቋሙና የተለያዩ ግብረሰናይ ድርጅቶች አስፈላጊው ድጋፍ እንደተደረገላቸው ጠቁመዋል። መቶ አስራ ስድስት የንብ መንደሮች አደራጅተናል። ኦይዳ ወረዳ ላይ ብቻ ሀያ አይነት መንደር አለን። እነዚህ ሀያ መንደሮች ከ20 መንደር ውስጥ 15ቱ የንብ መንደር ሙሉ የተሟላ እንት ማቴሪያል አላቸው። ከሰም ማተሚያ ጀምሮ ማርማጣሪያ እንዲሁም ሙሉ አልባሳት ጨምራላቸው ሆፕ ኢንተርናሽናል ከ335 ቀፎ በላይ ዘመናዊ ቀፎ ተደራቢው ማለት ነው ኬንያ ቀፎ ቶፓር በማቅረብ አርሶ አደሩ ተጠቃሚ እንዲሆን ተደርጓል። የሆፕ ኢንተርናሽናል ኤጀንሲ ግብረሰናይ ድርጅት የላይቭሁድ ኮኦርዲኔተር ወይዘሮ ሊዲያ ሲራክ ለተደራጁ ማህበራት ከግንዛቤ ማስጨበጫ መርሃ ግብር አንስቶ ለዘርፉ ውጤታማነት የሚረዱ ልዩ ልዩ ኢኮኖሚያዊ ድጋፎችን እያደረጉ እንደሚገኝ ገልጸውልናል። በዚህ በኦባዳማ ቀበሌ ላይ ወደ አስራ ስድስት የሚሆኑ የራስ አገዝ ቡድኖችን አደራጅተናል። ይህም ማለት ሶስት መቶ ሀያ ቡድኖች አባላት ያሉበት ማለት ነው። እነሱም ሳምንታዊ ቁጠባ አላቸው የተለያዩ የገቢ ማስገኛ ስራዎችን በግልም በቡድንም ብድር እየወሰዱ ሪቮልቪንግ ፈንድ አላቸው። የራሳቸውም ቁጠባ አለ። እሱን እየወሰዱ እየሰሩ ኢኮኖሚካሊ አቅማቸውን በደንብ ካፓስቴት የሚያደርጉበትን ስራ ኦልሞስት ሰርተናል። አንድ ከገባን ወደ ሁለት አመት ያክል ቆይተናል። እዚህ የዞኑ ግብርና መምሪያ እንስሳትና አሳ ሀብት ልማት ባለሙያ የሆኑት አቶ ስንታየው ዳምጤ በሁሉም መስኖ ገብ የዞኑ አካባቢዎች ሁለት ነጥብ አምስት ቶን አሳ ለማምረት ታቅዶ እየተሰራ ይገኛል ብለዋልም መስኖ ጋር በማቀናጀት ውሃው ገፍቶ ይወጣ የለማ ውሃ ነው የሚወጣው ማሳው ላይ ከግባም በጣም ውጤታማ ስለሚያደርግ መስኖ መስኖ በሚገባበት ቦታ ሁሉ ላይ ይሄንን አሳፎ እንዳስቆፍረን ሴቶችንም ሆነ ወጣቶችንም በማሰማራት የገቢ ምንጭ ለማድረግ ነው ያቀርነው።